ለቤቴን ዘግቼ ሳለቅስ የነበርኩት ስራ አልሰራም ብዬ ቁጭ ብዬ ቀን እተኛለሁ። ምን ወስጄ ፓናዶል ናይት ወስጄ ልንገርህ፣ ማታ በሚገርመው ሁኔታ በጣም ቤታየሁን ነበር በዛ ሰዓት ማየው እና እንደዛ ሁኝ የማድረው ሴት። ከዛ ስለሰው ማሰብ ጀመርኩ ማሰብ ጀመርኩኝ ምን ልክ አሁን እንዳልኩ የት ወጣ የት ገባ ባሌ ለምስል ከነሳም ምን ተፈጥሮ ነው ምንድን ነው ጭቅጭቁ ንዝንዙ። በዛ ቢዚ ሆንኩ። አይኖ አይኖ ሀዘንተኛ ነኝ። ጭቅጭቅና ንዝንዝ እኮ ፍቅር ነው አይደለ፣ ወንድሜ ሞቶብኛል። ግን ምን እንደሆነ ታውቃለህ? በቃ ልክ እንዳሉት ፍቅር ሲኖር ወደ ህይወት ፍቅር ሲኖር ትረጋጋለህ። ሰላም ይኖራል። ሰላም የማገኝ እጣላለው፣ ግን ሰላም አለ። ልንገራ፣ የምር ነው የምልህ ትልቅ። አሁን ሴቶች ከታች ያላቸው ልጆች የምትሰሙ ነገር ሳራ ያለችውን ነገር እንደ ድራማ እንዳትወስድ። ያለችው ምንድን ነው አዘንን ያህል ነገር እንኳን ንጽናና ያደረገኝ ከጎን የሚቆም ሰው ስላለ ነው። በተለይ አሁን ይሄ የሞተበት ቀን፣ ሰው የተለያችው ቀን፣ የዛን ቀን ሰው ተጠንቅቆ ከጎናችሁ ከሆነ እራት ይዟችሁ የሚወጣ ከሆነ ወይ ፈን እንዳለችው ቅልድም በዛ ሙድ ከሆነ ያን ቀን ታርፉትና ሌላ ላይፍ ይጀምራል። ሌላ አእምሯችሁን ቢዚ የሚያደርጉ ዲፕረስ ውስጥ አትገቡም፣ አትከዙም። እና ከጎናችሁ ግን ትክክለኛ ከጎን የሚባለው ትክክለኛ ሰው ሲሆን ነው እንጂ ከችግራችሁ ተጨምሮ የሚያሳብዳችሁ ሰው ማለት አይደለም። ስለዚህ ሳሪ እያወራች ያለችውን እንሱ ነው ቀጥ ፍሰሽ እንዳባይነት ምንም ሽ ከዛ ማርያምን መመለመች በጣም ውስጤ የተሰበረው ነበር። ምክንያቱም የወንድሜ አሟሟት አጉል አሟሟት ነበረ። ግን በቃ እግዚአብሔር ሰው ሰጠኝ ከዛ በኋላ ትዳርን ማሰብ ጀመር ኳ ትዳርን አሰብኩኝ። ይሄ ገርል ፍሬንድ ቦይ ፍሬንድ ምናምን ከምትለው ከርቀት ፍቅር ወጣሁኝ እና ከባሌ ጋር ህይወትን መምራት ፈለግኩኝ። ያ ሁሉ ሲሆን ግን እኔ ቤት የሚኖሩ ልጆች አሉ አብረውኝ የሚኖሩ መልካም፣ ጥሩ ልጆች ያጽናኑ አብረውኝ ቤት ያለው ሰው ሁሉ እየገባ ነው ሹ ለመ ሰው ተባር ጥሩ ነው በቀጥ ያንች እዛ እንትን አልኩኝ ከባሌ ጋ ወራን አወራ ምክንያቱም እሱ ያለው ኢትዮጵያ ነው፣ እኔ ያለው እዚህ ባሌ። አብረን መኖር መቻል አለብን፣ አብረን መስራት አለብን፣ አብረን መለወጥ አለብን። ምክንያቱም የሰው ልጅ በቃ መኖር የሚጀምረው እንደዚህ ሲሆን ነው። ስለዚህ አብረን መኖር አለብን ስለው እንዴት እንዴት ብሎ እንዴት ተደርጎ አለ። ምንም ችግር የለም። እኔ ለአንተ ሚስት ነኝ፣ አንተ ለእኔ ባለህ እና እንሰራለን፣ እንለወጣለን አልኩት እንዴት። እዛ እንግዲህ ያው ስራ ጀመረች ሳሪ ማለት ነው፣ ትዳሯን ቀጥ። ስራ እንዴት ይገኛል? ምን እንዴት ዜለ ይገኛል? እኔ እንኳን ላንተ፣ ለብዙ ሰው ተርፋለሁ። ይገኛል፣ እና እንጋባ በቃ ተጋብተን አብረን እንኖር ይሻላል። አው አው ይሻላል። አሁን አንዳንድ ሰዎች ምን እንደሚል ታውቃለህ? ባል ገዝታ መጣች ይሉኛል። በነገራችን ላይ ልንገእንደዚህ የሚባል ነገር የለም። ይህን አስረዳለሁ ቀጥ ለሚሆነ ሰው እንኳን ብረን አካለን ነው የምሰጠው። አይደለኒ ትሞት አለ እኔ አሁን እሞታለሁ ለባል። ምክንያቱም በቃ የሚሆነኝ ሰው ነበረ። አይቼዋለሁ፣ ገምግሜዋለሁ። በጣም በቃ ጥሩ ባል ነው ጥሩ ባል ነው። ከዛ በኋላ እሺ፣ እሺ፣ ኢትዮጵያ ስትኖር ምን ሊኖር ይችላል? ምን ሊኖር ይችላል? ምን ሊኖር ይችላል? ምንም፣ ምንም የሚኖር ነገር የለም። በቃ አለቀ። ከዛ በኋላ መጣ ተጋባን፣ ህይወታችን መራን፣ እየኖርን ነው። ምን ጎደለን? ምንም ምንም። እግዚአብሔር ከዚህ በላይ ያኖረናል፣ ከዚህ በላይ ከዛ ምን። ፍቅር ካለ እኮ ምንም። እንደውም እናቶች የሚሉት ነገር አለ፣ ፍቅር ካለ ውሃ ተጠቶ ይታደራል ይባላል። ለምን ፍቅር ካለ የነገው ተስፋቸውን ነው የሚሄዱ ዛሬም በልተዋ ለማደራቸውን ሰ የሚሄዱት ነገ እንደበልተን እናድራለን ሲሉ ሲያስቡ የነገውን ነገር ነው የሚያስቡት፣ እና ክሬት ያደርጋሉ፣ ስራ ይፈጥራሉ፣ ብዙ መፍትሄ ነገር ያመጣሉ። እና ውሃ ጠጥቶ ያድራ ነው፣ ዋናው ፍቅር ነው። ፍቅር ከሌለ ነገር ደግሞ ያለው ነገር እጅ ላይ ያለው ነገር ይጠፋል። ሰው ወደ ሌላ ነገር ይሄዳል ማለት ነው። በቃ ፍቅር ነበረ፣ ሰላም ነበረ። በቃ ሰላምም አለ፣ ፍቅርም አለ። ተጋባን፣ ይሄው ዛሬ ላለንበት ደረጃ ደረስን። እኔም ቢሆን እግዚአብሔር ይመስገን መጽናናት ደረስኩኝ። ትናንትን አለፍኩት። ያ የነበረኝ ነገር ሁሉ በቃ ያ የነበረኝ መጥፎ ነገሮች ሁሉ አለፉልን። ምክንያቱም በሰው ሳይሆን በእግዚአብሔር ነው። እግዚአብሔር ደግሞ የማይችለው ነገር የለም። እግዚአብሔር ይችላል። አዎ፣ እውነትም እኔ አሁን እንደዚህ ብለህ ስትናገር በጣም እፈራለሁ። ምክንያቱም መጀመር ምንም ነው ሚኪ፣ መጨረስ ነው ዋናው። የሰው ልጅ መጨረሻው ሲያምር ነው። ጥሩ ገባ አሁን ዝም ብለህ እፍፍፍፍፍ ብለህ የምትኖረው ህይወት ይውልኝ እንዲህ ነው ብልኝ ጠጭልኝ ጉረስልኝ ብለህ የምትለው ሚዲያ ላይ የምትኖረው ህይወት ትክክለኛው ህይወት አይደለም። ስለዚህ ድብቅ ብለህ የምትኖረው ህይወት ግን የመጨረሻው ያምራል። ስለዚህ እኔ እኔ ሁልጊዜም የምጸልየው መጨረሻው እንዲያምር ነው። ለምን መሰል ይሄንን ወደፊትም የበለጠ ከዚህ በላይ ሞልቼ አሁን ጎደሎ አይደለው ሙሉ ሰው ነኝ፣ እግዚአብሔር ይመስገን። ግን ገና ነኝ በትዳር ዓለም ሁለት ዓመቴ ገና ነኝ። ገና ምን ተይዞ አሁን ይሄ ባሌ እንደዚህ ነው፣ እንዲሆኖልኝ፣ እንዲቀጥሮልኝ፣ እንዲፈጥሮልኝ። አነገ ልንገርሽ፣ አብዛኛውን ጊዜ አንቺ ላይ ስለምትቀመጭ ገበያም ስለምትሰሪ አብዛኛውን ጊዜ የምታወሩው ለቀልድ ለማዝናናትን ጭምር ነው እንጂ ሪል ላይፍ እንደምትኖሩ እናውቃለን እኛ አንቺ እንደዚያ አይነት ዋም አለች፣ እናውቃለን። ግን የጥያቄ ዋናው መሰረት እንዳልተሳሳቱ ታች ያላችሁ ልጆች ሴት ልጅ በሀዘኗ ጊዜ ነው ወይስ በደስታዋ ቀን ነው ወንድ ልጅ ከጎኗ ሆኖ የሚያጽናና ስል፣ እሷ ፕሪፈር ያደርገችው ማንኛውም ነው በሀዘን ቀን። ምክንያቱም ወንድሜን አጥቼ ሀዘን ላይ ሆኜ የነብስ አባትን ሳማክራቸው ሀዘን ማትረሽው ከጎንሽ ያለ ሰው የሚያጽናና ሰው ስለሌለ ነው። እስኪ ይሄን ነገር እያውላየ አባቶች እንዴት እንደሚያውቁ ሙስሊም ቁርአን የሚጠሩ አባቶችም ሸኮች ማለት ነው፣ ቄሶችም ጳጳሶችም ከእኛ እነሱ ያውቃሉ። ለምን መጽሐፍ ቅዱስን እምነትን፣ ቁርአንን ያውቁታል። የሰው ልጅ ሲኖር ሀዘን ይደርስበታል። ሀዘንን የሚረሳው ደግሞ በእግዚአብሔር ፍቅር ነው። ወደ እግዚአብሔር መቅረብ ማለት በነገራችን ላይ ቤተክርስቲያን ወይ ደግሞ መስጅድ ሄደን መመለስ ብቻ ሳይሆን ለዛ ክብር ያላቸው ሰዎችን ቁጭለን ጉልበት ስመን ብንጠይቃቸው እንደዚህ እንደዚህ ችግር አለብኝ ምንድን ነው የምናደርገው ብንል በእውነት ነው የምላቸው እግዚአብሔር በእነሱ ላይ ያሉ የሚነግሩ ነገር ይኖራል። አደለ ያ ምክር ከሰማናቸው ያን ነገር ከሞከር ነው እንደዚህ ሀዘንን የሚያቀል ነገር ይመጣልን። ሀዘነ ልቦና መዝሙር በጣም ወዶ መዝሙርና የልባችን ሀዘን የሚያቀልንን እግዚአብሔር ነው። ሰው ቢያደርግልን መልሶ ይሰድብንና ይሰብረና፣ ለምን በችግር ጊዜ ያገኘኝ ነበረ ዛሬ ሰው ስታገኝ ረሳኝ፣ ዛሬ ፌመስቶን ሊልሽ ይችላል ወይ እንደዚህ ነው እግዚአብሔር ግን ሲያደርግልሽ አድርጌልሽ ነበረ ተውሽኛ ይለው ደካማነትሽን ያውቃል እግዚአብሔር ማለት ና ከእግዚአብሔር የምታገኙን ነገር እናንተን አሳልፎ አይሰጣችሁም ትክ አይሆንም በጉልበት አይሆንም በጭቅጭቅ ጭቅጭቅ እንዳለችው አሁን በዚህ ዘመን ደግሞ ቋንቋ ብሎክ መደራረግ ኢግኖር መደራረግ አለመደዋወል መጠላላት አይደለም ሰው ስለሚዋደድ በጣም ስለሚዋደድ ትንሹ አጥፋት ትልቁ ምናምን የምትታየው ሲዋደር ነው። በነገራችን ላይ ምንም ኤክስፔክቴሽን ከሌለው ከአንቺ ሳሪያ እንደወንድ ልጅ ጥፋት አጠፋሽ አላጠፋሽ ልብስሽን አውልቀሽ በአስፋልት ቤት ሄጂ ምንም አይመስለውም። ለምን ምንም ከአንቺ ምንም አንድ ተሰሰሪ ግን የሚናደር የሚቆጣ ከሆነ ላንቺን ሲን ለቁም ነገር ስለሚያስብሽ ስለሚቆጣ ስለሚናደድ እንደዛ ሆነሽ እንዳ ስለማይፈልግ ነው እና መጨቃጨቅ ሪሌሽንሽፕ ላይ ያለ መጨቃጨቅ ምናምን ይዛን ያህል እንደ ነውር እንዳታዩት ለማለት ፈልጌ ነው። ሴቶች ሴቶቻችን ወይም ወንድሞቻችን በጣም ጥሩ። እኔ ዛሬ ሰላንቺ ብዙ ያወቅኩን ነገር እንደ መንደ ታቂያለች እንዴ። እንዳገባሽ አላቅም ነበር። ልጅ እንዳለሽ አላቅም። መስፍኔት እንደነበረ አላቅም ሰዎች ማለት ነው። ብዙ ነገር ስታወሪ የት እንደተወለደች አላቅም እና ሳላቅ ነው ተግባባ ነው። በእርግጥ ሰው መሆን በቂ ነው ለመግባባት። ግን ዛሬ የነገርሽን ነገር ብዙ ነገር ነው። ስለአንቺ እራሱ ስታወሪ በመካከል እኔ የሆነ እያወቅኩ ሄድኩኝ ማለት ነው። እና አስተማሪ ህይወት አለሽ በነገራችን ላይ የመጀመሪያው ትዳርሽ ፌል ካደረገ በቃ የመጀመሪያው አልተባረከም። ከዚህ በኋላ በቃኛ አይባልም። በቃ ይህን አልባረከም ማለት ነው። እግዚአብሔር ትክክለኛው ሰው አለ ማለት ነው። ሌላ እድል አለ ማለት ነው። እግዚአብሔር ድል ይሰጠን አይደለም ትክክለኛውን ነገር ስለዚህ የሁለተኛውን ትዳርሽን ለመስራት ከመጀመሪያው ትዳርሽ ያለውን ስህተት ትማሪበት ነው። ሁለተኛው ቤት ሲንሰር ያለች አለግ አያደርግና ሶስተኛ እንኳ ሊሆን ይችላል። አያደግ ነው ግን የሚባለው የአንደኛውን ትረትም አለ አንደኛው ውስጥ ምና የሚባል ነገር፣ ግን ሁለት በቃ ሁለተኛው ጥሩ ነው፣ በሱ ቢቀጥል መልካም ነው። ሌላ ጥያቄ ያላችሁ ካላችሁ ድር ልስታችሁና ጠይቁ። አሳሪ ሞር እንድታብራም አላችሁ ማለት ነው። እዚህ ቲክቶክ ላይ ሶሻል ሚዲያ ላይ ያሉ እህቶችን አዌርነስ ለመስጠት የማልደክም ሴት ነኝ። ምክንያቱም በማንኛውም ነገር አረብ ሀገር ያለ ሴት ሁሉም ነገር ይገባታል፣ ደስታ ይገባታል፣ ትዳር ይገባታል፣ ልጅ ይገባታል፣ የተስተካከለ ህይወት ይገባታል፣ ሰላም ይገባታል፣ ኤቭሪቲንግ ይገባታል። በተለዩ ሴቶች አረብ ሀገር ያሉ ሴቶች ይገባቸዋል። እኔ ል በጣም ይገባ። ስለዚህ ከድሮ ጀምሬ ልንገርህ ከድሮ ጀምሬ አሁን አሁን እንደውም አይተኸኝ ከሆነ ስራ ላይ ነኝ ምናምን ብዬ አስወጣለሁ፣ ግን መርዳቴን አላቆም ዛት ሜ ትረዳለ። ምክንያቱም አንድን ሰው የምትረዳው ስጦታ ሲሰጥ ነው። በቃ ክሎት ይሄንን ነገር ይሄንን ህይወት እንዲያገኙ እኔ ለእህቶች የምመክረው ጥሩና ጥሩን ነገር ብቻ ነው። ሚኪ ጥሩ ነገሩን ብቻ ነው መልካም ነገር ሰው ልንገረ ባሉን አቅፎ ልጁን ወልዶ የራሱን ህይወት እየመራ አንተ አታግባ ተወው፣ ምን ይሰራልሃል እምትል ከሆነ ትክክል አይደለም። ፌር አይደለም። ለምን ጭቅጭቅ ይኖራል፣ ንዝንዝ ይኖራል? በህይወት ስትኖር እንኳን ባልና ሚስት ጉልቻ እና ጉልቻ ይጋጫል። የሰው ልጅ ሊጣላ ይችላል። ምንም ሁሉን ሊያደርግ የሚችለው እግዚአብሔር አምላክ ነው። እህሉ ከዚህ ሰው ጋር አትኖርም ካለ አበቃ፣ አበቃ። በደን እኔ ልንገርህ ሚኪ አሁን በምኖረው ህይወት ደስተኛ ነኝ፣ እግዚአብሔር ይመስገን። ምክንያቱም ምንም የጎደለኝ የለም፣ ፈጣሪ ይመስገን። ቤተሰቦቼም ሰላማዊ ቤተሰቦች ናቸው፣ እግዚአብሔር ይመስገን። እኔም ሰላማዊ ነገ ነገ ነገ እግዚአብሔር ምን እንደሚያደርግ አይታወቅም። የሆነ ነገር በትዳሬ ላይ ሀብን ቢደረግ እኔ ወጥቼ እዊ እንዲህ ብሎ ፈርቶ ቆርጦ ብዬ አላላዝንም። ምክንያቱም መሆን የሚችለውን ብቻ ነው መሆን የሚችለው እግዚአብሔር ለእኔ እዝች ቀን ድረስ ነው ከምለው ከትዳር ህይወት ጋር እንድኖር የፈቀደልኝ፣ ካልሆነ አልሆነም። በቃ አበደን አልሆነም፣ ሌላ መንገድ አለ፣ ሌላ ኦፕሽን አለ። ምን ኦፕሽን አለ? ራስን ህይወትን የምታስተካክልበት ኦፕሽን አለ። በቃ አለቀ፣ አበደን። ኔቨር ኤቨር አታገኘኝም በዚህ መንገድ። ይህ የራሴ ዓላማ ነው። እንደዚህ አይነት ቢስትሮንግ ሴቶች እንዲሆኑ እፈልጋለሁ። ምክንያቱም እኔ ተጠቅም ያለሁ እኔ ከተጠቀምኩ ደግሞ እህቶችም እንዲጠቀሙ የማልመክርበት ምን ምክንያት አለኝ? የተበለሻሽ እንደዛ ከሆነ የምትመክሪያቸው ጊዜሽን እንዳታጠፊ። ምንድን ነው አብዛኛውን ጊዜ ከሆነ እንግዲህ፣ ሪሌሽንሽፕ ላይ በርቀት ነው የሚጀምረው። አሁን አብዛኛውን ስቴ ሶሻል ሚዲያ ላይ ያለው ሰው ያው ሌላ እና ሌላ ቦታ ነው። አንድ አካባቢ ያሉ ሰዎች እዛን ያህል አይደቱም አይፈጠኑም እና የእርቀት ፍቅር ነው። ኢትዮጵያን ያለው ልጅ እሱ አረብ አገርነች ወይ አሜሪካ ነው ወይ አሜሪካናት እንደዛ ነው። ስለዚህ እዚህ ላይ የምካሪያቸው ታች ያሉ ብዙ ሰዎች እየጠየቁ ነው፣ የእርቀትን ፍቅር እንደተወጣሽ ዋሉ ነው የመለስኩላት። ምንድን ነው አብረው መኖር ነው መፍትሄው። በአጭር ብያት አሉ፣ ግን አንቺ ሞር አብራር የላቸው አብዛኞቻቸው ሰዎቻችን አረብ ሀገር ነው ያሉት። የዛሬ ሶስት አመት እመጣለሁ ትለዋለች፣ አይሳካላትም። አንድ አመት ስትጨምር ሪሌሽንሺፑ ፌል ያደርጋል። አየሽ፣ አይዘልቅም። ስለዚህ እሱን እሱ ላይ በደንብ መካሪያቸው በተለይ አየሽ ይኸውልሽ ሰው ቤት የሚሰሩ እህቶቻችን የፀሐይ ብርሃን እንኳን ማየት አይችሉም፣ እንኳን ሌላ ነገር። እግራቸው እስከሚያብጥ ቁመው ነው የሚሰሩት። ማዳሞቻቸው ጋር ይጋጫሉ፣ አይመገቡም፣ እንቅልፍ ማጣት ምን እንደሆነ አውቀዋሉ። እና ይህ ነገር ተቋቁመው እዛ ለመድረስ የሰውነት ሚዛናቸው ይዛባል፣ በትክክል ላይሆኑ ይችላሉ። እና ትዳራቸውም በጣም አደጋ ላይ እየሆነባቸው እና እሱ ላይ እንደው ምክር ካለሽ እሱ ላይ ጊዜ ሽናትፊ ለእነሱ የሚጠቅማቸው ነገር ላይ ዛሬ እንግሊዝኛ መች ተነተንኩ ነዋይ ስላልገባና ለበዛሽም፣ እኛማ እንዳወራሽ አለ። ኧረ ሚኪ፣ ከፈለግ ካሁን ያልከኝን እራሱ በእንግሊዝኛ ሁሉ መናገር እችላለሁ፣ ግን በአብዛኛው ሰው እንዲገባ በአማርኛ ልናገር እኮ ነው መሰለሽ። ያልገባን ነው እኮ እንግሊዝኛው ስላልከኝ ሚኪ። ወንድምህ የሚፈጸመው ፈጣሪ የፈቀደው ነው አደል። በህይወት ሁሉ የሚከሰቱት ነገሮች የፈጠረ ፈጣሪ የፈቀደው ብቻ እና ብቻ ነው። ያለበለዛ ሊሆን አይችልም። ስለዚህ እኛ በፈጣሪ የምናምን ከሆነ የምናምን ከሆነ ከአንድ ሰው ጋር ሪሌሽንሽፕ ጀምረን ያ ሪሌሽንሽፕ ሳይሳካ ከቀረ ለምን ብለን ግግም የምንል ከሆነ ፈጣሪን አላ አናምንም ማለት ነው ምክንያቱም ፈጣሪ ለእኛ ያልሆነውን ነገር አይሰጠንም። ለእኛ ያልሆነውን ነገር አይሰጠንም። እኛ የምንጠፋበት መጥፊያችን የሚሆነውን ነገር ለእኛ አይሰጠንም፣ አያደርግም። ይወደናል፣ እንደ ልጁ ነን። ልጁ ነን፣ እኛን ይወደናል። አላህ ፈጥሮናል። እሱማ መልካም አባት ነው። እኛ እንደ ልጅ ምን እናድርግ ነው? እኛ እንደ ልጅ ደግሞ ልመጣል እኮ ነው። አሁን አላህ ይወደናል፣ እግዚአብሔር ይወደናል የምንለው በምክንያት ነው። የሚወድ ሰው የሚወድ ሰው የሚወድ ሰው ለልጁ የሚፈተንበትን ነገር አይሰጥም። ስለዚህ እኛ ማመን አለብን ሚኪ ለተፈጠረው ነገር ማመን አለብን። የሆነው ነገር ይሄ የሆነው ነገር የፈጠረው ፈጣሪ ስላልወደደው፣ ስለዚህ ሌላ ህይወት እንዳለ ማወቅ አለብን። በተለይ አረብ ሀገር ያለው ሴት የሚጎዳው ምን እንደሆነ ታውቃለህ? ኔቨር ኤቨር ነገ ህይወት እንዳለ የሚቀጥል የማይመስለው ብዙ ሰው አለ። ተስፋ መቁረጥ ተስፋ መቆ ተስፋ በእግዚአብሔር ነው ተስፋ የሌለው ሰው ሰው አይደለም። ተስፋ መኖር አለበት። ነገም ማሰብ አለበት። ነገም አለማል። ለዚህ እኮ ነው የተበላ እናንተ ብልሹ ላይ ምን አላችሁ ልትከታተሉ የምትችሉት ጥሩ። ለምሳሌ ሚኪ ከጎረቤትህ ጥሩ ህይወት፣ ጥሩ ትዳር፣ ጥሩ ሰላም ያለው ጎረቤት ብታይ ምኞት ያ ነው። አረጋሽቱም ትመኘዋለህ ማግባት ባትፈልግ እንኳ ትመኘዋለህ፣ ትመኘዋለህ። ምክንያቱም ጥሩ ነገር ነው። ስለዚህ ማየት ያለብህ ጥሩ ነው። ምግብ ሲቀርብለህ ለአይን ለእይታ ቆንጆ ነገር ስታየው ያምርህልህ። እንዲ ያንን ነው ማ አይምሮህን መንገር ያለብህ የተበላሸ ነገር ያ ያሉ የተበላሸ ነገር ስለሚያዩ፣ ሚዲያ ብዙ ነገር ስለሚያሳይ ሁሉም ነገር ብልሹ ይመስላችኋል። ነገር ግን ብልሹ አይደለም። የፈጠረን ፈጣሪ ነው። የእርቀት ፍቅሩ እንደት ይሆን እንደት ያለሽ እንድን ነው ማስኬዳ? የእርቀት ፍቅሩ አልኩህ እኮ ከሆነ ሆነ ነው ሆነ ነው። አንድን ነገር እኮ ፍቅር ብለ ስትጀምር ፍቅር ብለ ስትጀምር ማለት ነው ስትጀምር ይሆናልም አይሆንም፣ ግን እንዲሆን ትጸልያለህ፣ እንዲሆን ዶአ አደርጋለህ። ካልሆነ ደግሞ አልሆነም አልሆነም ብለን ስንል ደግሞ በምክንያት እንደሆነ ማሰብ አለብን ሚኪዬ። በቃ በምክንያት ነው ያልሆነው፣ በምክንያት ነው ስለዚህ ሌላ ሌላ ኦፕሽን እንዳለ እግዚአብሔር ሁልጊዜም ለኛ እንደሚያስብልን ሌላ ጥሩ ነገር እንደሚሰጥልን ማሰብ መቻል አለብን። በቃ አለቀ። ይሄ ነው የርቀት ሆነ ሚኪ እንትን ይሄ እንትን ገደበው እንጂ ርቀትና ምናምን ሀገር ገደበው እንጂ አብርሃም ኑራ እኮ አይሳካም። አብርሃም ኑራ አይሞላም። አብርሃም ኑራ ሰላም የሌለው ቤት አለ። የግድ የርቀት ስለሆነ አይደለም። ግን አለመኖሩ ሊያሳስብ አይገባም። በቃ አለቀ። እኔና ሚኪ ወይም ደግሞ ሰንበዲ እና ሚኪ በርቀት ነበር የነበሩት። ተጨቃጨቁ ምናምን፣ አልሆነም አልሆነም አልሆነም። የግድውን ብለ ታንቃ ለምን ትሞት? አለ በቃ አልሆነም፣ አለቀ። ህይወት ይቀጥላል። ሚኪ ህይወት ይቀጥላል። የምትወዳት የምንወደው እናት አባታችን ምንም ሳይኖረን ሞተው አተናቸው፣ ህይወቱ ቆመ አልቆመም። ይቀጥላል። እግዚአብሔር ሌላ ቀን ይሰጥሃል፣ ሌላ ህይወት ይሰጥሃል ደስ የሚል። በተለይ ደግሞ ስትገፋ፣ በተለይ ደግሞ ሰው ሲጥልህ፣ በተለይ ደግሞ እሷ ትረባም፣ እሷ ገንዘብ የላትም፣ እሷ እንዲና ብሎ ሲከዳ ሲተውህ